ሰላም እንዴት ናችሁ? ውዴ ሳሚ በዩቲዩብ ቻናል ቤተሰቦቼ፣ እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ያው ትንሽ ዛሬ የሚያስከፋ ነገር ነው። እዚህ ጋር እያዩ ያለሁት እንደምታዩት፣ እንግዲህ አሳያቸው ቴዲ። እንደምታዩት እንግዲህ ሳሚ ዩቲዩበሩን የምታውቁት ትኖራላችሁ መቼም እና እኛው አካባቢ ነው የሚኖረው እና ትንሽ ሰሞኑን ፋሚሊ ላይ ያለመግባባት ምናምን ነበረ አሁን ላይ በቃ ማይሆን ሙድ ውስጥ ነው ያለው። ይኸውላችሁ እንደምታዩት እየጠጣ ምናምን ነገር ነው ያለው እና አንድ ሰፈር ነን፣ ግን ያው ከዚህ በፊት አንተዋወቅም ነበር። እንዲሁ አይን ላይ ምናምን ነው እንጂ እምንተያየው እንደዚህ ተነጋግረንም አናቅም። ግን አሁን እንደድንገት ነው ሳልፍ፣ ይኸውላችሁ እዚህ ጋር እየጠጣ መጠጥ እየጠጣ ምናምን ራሱን ጥሏል። እና በጣም ነው ያዘንኩት። እንግዲህ ሳሚ ከዚህ በፊት ያው እንደምሰማውን ከሆነ በጣም ጥሩ ጸባይ ያለው ሰው ነው፣ ለትዳሩ ለቤተሰቡ ክብር ያለው ሰው ነው እና አሁን ላይ እንደዚህ ሆኖ ማየቴ በጣም ቅር ብሎኛል፣ ቤተሰቦቼ። እና ያው ሰፈርን አንድ ሰፈርም ስለሆነ በደንብ ነው የማውቀው። ስለሱና ባንነጋገርም እንዲሁ ባይ እናውቀዋለሁ። ያው ትንሽ አሁን ስለተረበሸ ነው እንጂ በጣም ጥሩ ጸባይ ያለው ሰው ነበረ። ለሰው ራሱ ያለው አመለካከት ለሰው ያለው ክብር ምናምን ደስ ይላልና ግን ደግሞ አሁን ላይ ሁላችሁ እንደምታዩት ነው በቃ መጠጥ እየጠጣ እየሰከረ ምናምን ያለው ያቺ እንግዲህ በትዳራቸው መሀል የገባችው ሴት ስላስጨነቀችው ይመስለኛል እንደዚህ እየሆነ ያለው እና ባለቤቱም ያው ጥሩ ሁኔታ ላይ ስላልሆነች ምናምን ትንሽ አለመግባባት ስለተፈጠረ ነው ቤተሰቦች እና እስቲ እንግዲህ ከቻልኩኝ እሱን ለማናገር ልሞክር። ፍቃደኛ ከሆነ እና ስቴደን እናናግረዋለን። ድንገት ከሰከረ ደስ ላይ ለው ይችላለን የሳዋራው ምናምን እና ያው የሚበሳጭብኝ ከሆነ ቪዲዮ ላይ አላስገቡም። እና እኔ እምር በጣም ነበረ ማከብሮ እንደዚሁ በአይን ምናምን ሳይሆን፣ ግን ከዚህ በፊት አውርተን አናውቅም በርግጥ። እና እስኪ እናዋራው። ሳሚ ሰላም ነው? ሳሚ እንዴት ነው? ምን ሆነህ ነው? አሁን እኮ ሳልፍ ነው ድንገት ያየኸው። ምን ሆነህ ነው? እሺ መጠጥ ነው? ምን ሆነህ ነው? ሳሚ እንዴት እንደዚህ ታደርጋለህ? ከአንተ የማይጠበቅ ነገር እኔ ሳሚ እዚህ ሳሚዳ ፊት አይ፣ ዝም ብዬ ሳልፍ ላናግርህ ብዬ ነው። ሳሚ ማን ነው ያለው? እኔ ማንም አላገኝም። ራሴ ላዋራው ምን ነው? ለምን ከአንተ የማይጠበቅ ነገር ነው።

በደንብ ነው የማውቀው። አንተ አታውቅኝ? ነው፣ አውቀሃለሁ። ጎረቤት ነኝ። ዩቲዩብ ላይ የምከታተልሃለሁ። እሺ፣ እዚህ ጋር ሆነ እንዴት? መጠጥ የምትሰጥ? ለምን ደበድብሃለሁ? አሁን ሳልፍ ነው ድንገት ያየሁት። ለምን እንደው መጠጥ የምትጠጣው እዚህ ቁጭ ብለህ ተረጋግተህ ነው እንጂ ነገር

ወደ ቤት መሄድም ካለብን እንሄዳለን። ለምን አትሆኝም ማለት ሳሚ ይባላል።

ልጅ መውለድ ብርቅም እንዴ? ልጅ ብቻ ነው የወለድኩት። ግን እሷ ደሞ ዝም ብላ አንተ ተላልሽ። ከዛ ደሞ ትላንትና ደሞ ሄዳ ከሰሰችኝና እና እንደዚህ ስትሆን እኮ እሷ ራሱ ተስፋ ነው

ማንም ሰው እንዳናግረኝ አልፈለግም። ስካርህ ሲለቅህ እናወራለን። ምንም አልሰከርኩም። እሺ፣ ወደ ቤትና ናሽ ወደ ቤት እንግባ። ወደ ቤት እንግባና ስካርህ ሲለቅህ በደንብ እናወራለን። ለምን አልገባም እሷን ማየትም እንትን ማለትም አልፈልግም። ሳሚ እንደዚህ እኮ የባሰ ችግር ውስጥ ነው የምትገባው አንተ። ምን አገባ? ጤና ራሱ እንትን ይላልና ትልቅ ሰው እኮ ነው። አንተ ምን ሆነ ደግሞ? ሰው እያየ ነው። በእናትህ አይደል? ና ና። ስለዚህ ሳሚ ትዳር አለ፣ ልጆች አሉ። እንደዚህ አይነት ሁኔታዎች ውስጥ መገኘት የለብን በፍጹም። እንደ ትልቅ ሰው እንደ እድሜ አስብ ሳሚ፣ ተረጋጋ። ሁሉም እኮ የሚፈታ ነገር ነው አይደል? የማይፈታ ችግር እኮ የለም። አሁን በመጠጥ የባሰ ጊዜ ነው እንጂ የምታጠፋው ችግር የምትፈታበት ጊዜም አታገኝም። አሁን በምትሰክርበት ማንም ሰው መጥቶ ማለት ነው፣ ማንም መጥቶ ምን እያደረክ ነው ምናምን ያለኝ ሰው የለም። እኔ መጠጥ ጠጥቼም አላውቅም እኮ። አሁንም ቢሆን አትጠጣ፣ ተረጋጋ፣ ቤት ግባ። እኔ እናገራቸዋለሁ፣ ባለቤትህን። ዛሬ ደሞ እሷ ዛሬ ጠዋት ማለት ነው እንትን እላለሁ ብላ ነበረ፣ እንትን ክሱን አነሳልሀለሁ ብላ ነበረ፣ ታነሳለች ሱእናን፣ ምናምን ስላት ጊዜ እዚህ አይነን እንዳላይ ጠፋዚ ክሱም አይነሳም፣ ገና ብዙ መከራ እና ብዙ ስቃይ ታያለህ አለችኝ። ከዛ በጣም ብስጭት ስለተሰማኝ ነው እየቀጣ ያለሁት። ግን ሁሉም ሰው እንዲረዳኝ ሰው የለም። ቤትም አልገባማ። ትንሽ ግን ቢያንስ ወደ ቤት እንግባና፣ ከዚህ በኋላ ካናገርከኝ ተጣላ። እሺ አላናገርም፣ በቃ እሺ፣ ወደ ቤት እንግባ አልሄድም እያልኩ፣ አንድ አልሄድም እያልኩ፣ መጠጥ በእናትህ፣ እዚህ ጥሩ ቤት ወንድ የሆነ ሰው ይዘረፈኝ። በቃ ተረጋጋ።

እቃቴ እንዳዘጋውና እንሄድ ወደ ቤት